ሰላም ወላጆች እንዴት ናችሁ? ዛሬ በዚህ ቪዲዮ እንዴት ሸሚዛቸውን መቆለፍ እንደሚችሉ እንመለከታለን። ይህ እንቅስቃሴ ልጆች እጆቻቸውን በትክክል እንዲጠቀሙና ራሳቸው እንዲችሉ ያግዛቸዋል። ብዙ ጊዜ ልጆችን ራሳቸው እንዲችሉ ከማድረግ ይልቅ እኛ ማልበስና ማብላት ይቀለናል። ይህ ግን ራሳቸውን እንዳይችሉ ሁሌም ከሰው እንዲጠብቁ ያደርጋል። ሁሉንም ነገር በአቅማቸው እንዲሞክሩና እንዲለማመዱ ጥንቃቄ ባለው መልኩ ማገዝ የወላጅ ኃላፊነት ነው። በመጀመሪያ ሸሚዙን በመያዝ እንዴት መቆለፍ እንዳለባቸው እናሳያቸዋለን። በግራ እጃችን የቁልፍ ማስገቢያውን በመያዝ በቀኝ እጃችን ቁልፉን በተከታታይ እያስገባ እናሳያቸዋለን። ከዛ የተቆለፈውንም እየፈታ እናሳያቸዋለን። በተደጋጋሚ እንዲሞክሩት እናደርጋለን። ይህ እንቅስቃሴ ልጆች እጆቻቸውን በትክክል እንዲጠቀሙ፣ ትኩረታቸው እንዲያጠናክሩና ራሳቸውን በራሳቸው እንዲረዱ ይረዳቸዋል። ይህ ተግባር ማሰልጠን ጥቅሙ ነፃነት እንዲኖራቸው፣ የእንቅስቃሴ መዋቅርን እንዲበረታታ፣ የአይንና የእጅ ቅንጅት ማለት ነው። የጣት ጡንቻ እንዲጠነክርና መቆጣጠር እንዲችሉ ያግዛል። በተጨማሪም የቋንቋ አቅማቸውን ያዳብራሉ። እናንተም ይህን ተግባር ከልጆቻችሁ ጋር በመደጋገም በመደጋገምና በማሳየት እንዲሰሩ በማድረግ ራሳቸው እንዲችሉ ያግዟቸው። ጠቃሚ ቪዲዮ እንዲደርሱ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ሰላም።